ሻምፑ ይሄ እንዴት ነሽ? ሰላም ነው አለ አለ ሁሉ ሰላም መስገ ነው አለን አለን አለሁልሽ። ጋይስ፣ ሮማንን ተዋወቋት። ሄር ስታይሊስት ናት። የምትኖረው በዩናይትድ አረብ ኤማሬት ነው። በቅርቡ ወደ ኢትዮጵያ ትሄዳለች ለሰባት ቀን ብቻ ክላስ ለመስጣት። ፕሮፌሽናል ሄር ስታይሊስት ናት እና ክላስ ትሰጣለች። እንደ ሷ ፕሮፌሽናል መሆን የምትፈልጉ ፀጉር ቤት የምትሰሩ ስለ ፀጉር ትንሽ እውቀት ያላችሁ እውቀታችሁን ማሳደግ እና ፕሮፌሽናል መሆን የምትፈልጉ ሮማን በጁላይ አስር ከጁላይ ከጁላይ አስራ አምስት እስከ ትወኒቱ ላይ አስራ አምስት እስከ ሀያ አንድ ድረስ ለሰባት ቀን እስከ ሀያ ሁለት ጁላይ ሀያ ሁለት ለሰባት ቀናት ታስተምራለች ኢትዮጵያ ለመ አስቀድማችሁ እንዳይሞላባችሁ ለመመዝገብ ቅድስት ቃል ቃል ሜካፕ ስኩል ቦሌ አዲሱ ስቴዲየም ፊት ለፊት አለላችሁ። እዛ ሄዳችሁ መመዝገብ ትችላላችሁ። ማስተር ክላስ ስለሆነ ውስን ቦታ ነው ያለው። ለሰባት ቀን ነው። በደንብ ፕሮፌሽናል ሆነው የሚገራርን ብራይዳል ሄር ስታይሎችን በደንብ ቴክኒኮችን ነው የሚያውቁት። በጣም ሙሽሮች እየበዙ ስለሆነ ሀቡ ቤት እንግዲህ ያው እኛም ሄር ስታይሊስትም አምጥቼላችኋለሁ አዎ እሰጥ አሉ፣ እንሰጣለን። አዎ የሰባት ቅላሱን ማስተር ክላስ እንሰጣለን። እዚህ ሳታስተምሪ? እዚህ አላስተምርም። እዚህ ላሉ ሳሎኖች አሁን ብዙ ቦታ ላይ ብዙ ሰው ሳሎን ይከፍታል፣ ቢዝነሱ አለው። ግን ስራው ላይ ስትገቢ ልጆቹ ያው የፕሮፌሽናልነት ማነስ ምናምን ነገር ይኖራል። እንደሱ አይነት ሳሎኖች በየሳሎኖቹ እየሄድን ማስተር ክላስ ቀለም ከፈለጉ ቀለም ላይ፣ ሄር ስታይልስ ከፈለጉ ሄር ስታይልስት ላይ ለዛ ነገር ሄደን እንደዚሁ ለሶስት ቀን ወይም ደግሞ ለአንድ ቀን ክላስ እንሰጣለን። እስታፎቹ ኦረዲ ስራው ላይ ያሉ ናቸው፣ እነሱም ፕሮፌሽናል ለማድረግ ማለት ነው። ተወሰነግል የሚጠቀም ሰውስ ፐርሰናል ለሆነ ነው አንሰተ በየጸጉ እኮ ኢማራት ላይ ወደፊት የመስጠትም ሀሳቡን ብታስብበት አሪፍ ነው። ብዙ መማር ቢፈልጓል ኢማራት ውስጥ እሺ፣ እሺ። አቡዬ እውነት ነው ስጋብ ሆን ነበር እኔ መጀመሪያ ው በነገራችሁ ላይ ኢመራት ላይ በጣም ጥሩ ክፍያ የሚከፈልበት ሙያ ነው። በጣም ጥሩ ኑሮ የሚኖርበት በጣም ደስ የሚል ሙያ ነው። ኢመራት ላይ በጣም ደስ ይለ በጣም እኔ መማር የምፈልገው ነገር ቢኖር ሜካፕ፣ ካሜራ ካሜራ ኤዲት ማድረግ ምናም ምናምን መማር ፈልጋለሁኝ። በጣም ለምን ኦንላይን አትማሪ? እየሰኩ ነው። ሜካፕ ኦንላይን? አይ ሜካፑን አይደለም፣ ካሜራ ኤዲቲንግ፣ ቪዲዮግራፊክ እና ፎቶግራፊክ ኦንላይን ልማር ነው። ሜካፑን እየሄድኩ መማር ፈልጋለሁ። ሜካፕ መቻል ፈልጋለሁ። ቪዲዮግራፊክ እና ፎቶግራፊክ በነገር በጣም ነው የሚያበላው። ኢቨን እኔ አሁን የፓፒራሱ እህት ምንድን ነው፣ በጣም ጎበዝራት በትምህርቷ ማስተርስ አላት። ቦሌ ንግድ ባንክ ማናጀር ነበረች አሲስታንት ማናጀር፣ እና ወደ አሜሪካን ስትሄድ የሚገርምች ነገር ጥፍር ስራ ምናምን ነው ተምራ አይደችው። ምክንያቱም ስራ ያለው በቃ ቶሎ ስራ የምታገኝበት ቤትሽም ውስጥ ሆነሽ ምንም ሆኖ የምትሰሪበት ነገር ነው። ቢዩቲ ነገር እና በጣም ይጠቅማል። ክፍያውም ጥሩ ነው። እስፔሻሊ ደግሞ ወጣ ስትይ፣ አሁን ላይ በእርግጥ ኢትዮጵያ ውስጥም ጥሩ ክፍያ ነው የሚከፈለው። በትንሹ ለአንድ ፀጉር ሰሪ ሰላሳ ሺህ ሀያ አምስት ሺህ ነው የሚከፈለው። ቀላል አይደለም። ሞር ደግሞ ፕሮፌሽን ደግሞ ቢኮን ደግሞ በጣም ደስ የሚል ነገር ነው። ግን አሁን ሜካፕ አሁን እኔ ተምሬያለሁ፣ ግን ራስሽን አፕግሬድ ካላደረግሽ የዛሬ ስድስት ዓመት የተማርሽና አሁን ያለው በጣም ዲፍረንስ አለው እና የፀጉርም እንደዛው ነው አይደለ? ድሮ የተማሩን እንትን ሁሉ በጣም ነው የሚለያየው። ሁሌ ነው መማር ያለብሽ፣ ሁሌ ነው ራስሽን አፕግሬድ ማድረግ ያለብሽ። የተለያዩ ፕሮዳክቶች ይመጣሉ፣ የተለያዩ ቴክኒኮች ይመጣሉ። አዎ ፎሎ እያደረጋችኋት መማር የምትፈልጉ እንግዲህ ኢትዮጵያ ትሄዳለች፣ ያው ሰርተፍኬቱ በጣም ይጠቅማችኋል። ወደዚህ ሀገር መታችሁ ለመስራት የተማረ ሲሆን እጃችሁን ስማ ነው የሚቀጥሯችሁ። ደላላው የማዳምን ቮይስ ልኮልኛል እና እዚህ ጋር እንዳታሰሚ ለራስሽ ስም አይቻልም ስላለኝ ነው

በእውነት አላቅም። ቆይ ራሷ ትነግረናለች። መሲ ለምንድነው? ምስቅቢ ነጊቢ እና ተናገሪ። ለምትስቅብኛለች? ብዙ ማዳም ቀመሞሬን ያለው ስላልኩ ነው። መሲዬ ምን ነው? እንዴት ናቸው? አንዬ እንዴት አደራችሁ? እንዴት ነሽ? ኔ ቆንጆ አለ ብዙ ማዳን ቅመሞች ናቸው። አላቅን ስትይ ነው አልነበርሽም የመዴ ነው መዴ ገብታ አልነበረም ትላንት ነው ዘጠኝ ብዙ ጊዜ ደሞ ይሄቱን አምጥቶ እዚህ እህቱ መታ የገበችበት ቤት ያለችበትም አይታወቅም። ስልክም የላትም ይመስለኛል። እንደዛ መሰለኝ አይደለ። ኮሚኒኬሽን ከቤተሰቦቿ ጋር የለም። አሁን የሱ እሱን ሰምቻለሁ። ደላላው መጣ እንዴ? ታዲያ መጣ። ትላንትና መጣ። ብዛዩ መጣ። ኦኬ ጥሩ ነው። አበቃሳይ ማጠና ለዛሬ ቀጠሮ አሳዘች። አቦ ሄዶ ልጅቷን እንዲያወጡ ከዛይ ደስ ይላል። አልተስማማትም። ቤቱ አይታወቅም እኮ ስልክ አደውልም እኮ ከቤተሰቦቿ ጋር ሰላም ትሁን ምን ይሁን ምንም አይታወቅም። እነሱ ብቻ ነው የሚያውቁት። ብዛየና መዲ ናቸው የሚያውቁት ልጅ ታወጣለች። በምን አወቃችሁ? ወጣችሁ፣ ምን አልወጣችሁ? አውሮ አውሮ እንጂ ታዛ እኮ ነው የገባሽው ጭራሽ። እንዴት መሻብል? አዎ ልብስ አቃጥያለው። አዎ ደሞዜ ተቆርጧል አለች። ልብስ ሲቃጠል ስንት ነው የሚቆረጠው? አይገርምሽም? የተቆረጠባት አንድ ሺ አራት መቶ ድርሃም ነው። አንድ ሻርፕ፣ የመዳም ሻርፕ እና አንድ የባባ ቀሚስ የተቃጠለ አንድ ሺ አራት መቶ ድርሃም ያወጣል። ይኸውልሽ፣ በህጉ በዚህ ሀገር ህግ ጉባኤ ከሆነች ለወንደሪን ሰጥና ልብሳችንን ኤኒቲንግ ሀፕን አሁን ለምሳሌ ይሄ ድራይ ክሊን ሰጥቼ የሆነ ጊዜ ላይ አበላሹብኝ። ታያውቁ በኖርማል አጠቡት እና ተበላሸ። ከዛ ህጉ ምን ይላል አስነበበኝና፣ ሀምሳ ድርሃም ከሆነ ማሳጠቢያው ታይም ስትሪ ክፈል ነው የሚለው። መቶ ሀምሳ የተገዛው እኮ በጣም ውድ ልብስ ነው ግን መቶ ሀምሳ ብቻ ነው የሚከፍሉት። እንዴት እንደዛ ያስከፍላሉ? በህጉ እኮ ቢሄዱ ያን ያህል ልትከፍል አትችልም። በህጉ ብሄዱ ሄር አይደለም በእውነት አታውቅም ብለው ከሆነ ታውቂያለሽ። እውነት ይሁን እኔ እኔ እኔ ልቤ ውስጤ ብዙ ጊዜ ውስጤ ስሜት አይሳሳትም። የልሽ ጠዋት የሆነች ልጅ ዳይቬ እንደከፈትኩ መጣ። ሀቢባ ላመስግንሽ፣ አስገቢኝ፣ ከዚህ በፊት ላመስግንሽ ስትል በቃ ዝም ብሎ እዚህ ቤት ገዝት ለመግባት በጣም እንትን ስለሚሉ ልብ አላልኳትም። ከዛ ዛሬም ጠዋት ደግሞ አስተፈልግድ ነው የምትልኝ። ሰው አስገቢያት አሉኝ፣ ኮመንት ላይ አስታውሰዋት ሳስገባት እና ቪዲዮ ስታወራ ከዚህ በፊት ኢትዮጵያ ሆና ገብታ በእናትሽኒ ወጥቼ መስራት ፈልጋለሁ እና ገንዘብ የለኝም የሲኦሲ እና የሜዲካል ብቻ እርጅኝ ምናምን አለች። ስትል የወንድ ድምፅ ስለሰማው አረ ፍቅረኛ ሻብሮሻለ አውቀሽ ምናምን አልኳት። ኮመንት ላይም እንደዛ አሉኝ እና ከዚህ በፊት ሰላም የምትባል ልጅ እንደዛ ስላረገችም 50 ሺህ ብር ልከንላት፣ እሷ ሺሻ ቤት ሆና ከቦይፍሬንድ ዋጋ ስላላገጣችብን እናንተ ሰገጤዎች ስደውላት፣ እናንተ ሰገጤዎች ሰራውላችሁ ማምሰላለች። በቃ ከእሷ ጋር ተገጣጠመብኝ እና ግን ውስጤ ደግሞ የሆነባት እውነቷንስ ቢሆን እች እውነት ቸግሯት ወታ መስራት ፈልጋስ ቢሆን አልኩና እሺ ቪዲዮ አብሪ ፊትሽን እንየው አልኳት። ቪዲዮ አብርታ ፊቷን ስክሪንሻት አርጌ ምናምን ሁለት ሰዎች ቃል ገቡላትና የሜዲካል እና የንትን አካውንት ነበሯን ተቀብዬ ወይ በዋትሳፕ ለነሱ አስተላልፌ እነሱ ማስገቡላት እና ፕሮሰሱን ጨርሳ መጥታ ዱባይ አንድ ወሯ ነው። አሁን ለካ በየቀኑ የመጣች ኮመንት ላይ የመጽፈው ላመስግነች ምትለው ለዚህ ልታመሰግነኝ ነው። እና ቪዲዮ አምታ ፈገግተዋ ደስ ሲል ጥሩ ቤት ነው የገጠመኝ፣ በጣም አመሰግናለሁ አንቺ በላክሽልኝ ብር ስትል፣ እኔ አደለው የሚልሽ እኔ ከራሴ ከት ሲያውቅቻ አደለ አንቺ ነሻ ምንጫ ቡዬ በአንቺ ውስጥ እኮ ነው ሁሉ ነገር የሚያልፈው። ስለዚህ አንቺ ባትኖሪ እኮ እዚህ ጋር እኮ በቃ አለቀ። የለም እኮ እንደዚህ መታ ከመረዳት ምን የለም እኮ። የትኛው ቲክቶከር ነው እንዲህ ሲያደርግ የነበረው የቱ? የለም። እና በማመኔ እንኳንም ማመንኳት ብዬ እንኳንም ልቤን ሰማሁት ብዬ ደስ አለኝ። እና አሁንም ልቤ አይሳሳት ነው አሁንም ልቤ የሚለኝ እቺ ልጅ አቃጥላ ሊሆን ይችላል፣ ግን መዳም ቆርጣለች ብዬ ማመን አልችልም። ልቤ ልቤ ይሻላለኝ የምላርግ አላምንም። አንድ ሺ አራት መቶ ሰዎቹ ቆርጠዋል ብዬ አላምንም። ደላላውና መዳም ተነጋግረው ነው የሚመስለኝ እንጂ እንጃ፣ እኔ ውስጤ ማመን አልቻለም። አድን ነው ግን፣ ጦሷን ይውሰድ፣ ጥቡሳ ሷን ዋና እሷ በጤና ከዛ ቤት ትውጣ። ግን ሁልጊዜ ሁልጊዜ ሀብታም ጉልበተኛ የሚያሸንፍበት ሁልጊዜ፣ አስጠላ ከዘመኑ ሁሌ የጉልበተኛ ብር ያለው ብቻ የምስኪን ሰው ግን የሚቆርጡ አሉ። እንደ መሰምጡ አላውቀውም። አዎ አቃጥያለሁ። እሱ የቆረጠባት አባት ዋናው እሷ ከዛ ቤት ወጣ። ብቻ ዋናው በሰላም እቺ ልጅ ህይወቷን ይዛ ከዛ ቤት ወጣ። ገንዘብ የሰው ልጅ በህይወት ካለ ሰርቶ ያመጣዋል፣ አለ ወንድሟ። እሱ እጇ ላይ ነው ብሏል። ትናንትና ብሏል ስለምትመጣ እዚህ በቪዲዮ አብታ እዋን እያየ ፊቷን ይጠይቃታሉ። ጥሩ ሳ ያገኘሻት ደስ አባት ወር ነው እዛ ቤት የቆየችው የሁለት ወር ደሞዟ ልብስ አቃጥላለች፣ ካውያ እንትን ብላለች ተብሎ ለምደው ጥቁር ሆነ። ሚቆራረጠው ጋይስ ከኔ ነው ወይኔ፣ ከኔ ነው ሚቆራረጠው አይሰማሽም? ላይ ሰው ምን ሆኖ ነው? አዎ ትሰማለሽ ትሰማለሽ። ሀቡኛ እንሰማሻለን። እንደዚህ ሆኖ ነበረ ለኔ ጥቁር። ሮማን ላንችም ጥቁር ነው። እኮ መጀመሪያ ለም ጥቁር ሆነ። አሁን መጣች። አቡ የመሻል አቡ ይሰማሻል? አይሰማትም፣ አይሰማትም፣ አይሰማትም። አዎ ብላክ ሆነል። አቡ ይሰማሻል አሁን ዋይፋይ እንደበራን ያለው ግን አቤት አቤት፣ ይሰማሻል? ኦ ማይ ጋድ! እስኪ ወደ ሳል ሂድ። የሚሰማት አይመስለኝም። አቡዬ ይሰማሻል? ይሰማሻል? አሁን እኔ ምንም አይሰማኝም። እናንተ ይሰማት? ያው አይሰማትም። ይሰማናል አሁን ላይቭ ፖዝ ሆኗል። እስኪ ከኢንተርኔቱ ካፍቷል፣ እንደ ዋይፋዩ እስኪ አሁን አትታይም። አልታየም። አዎ፣ ላይቭ ፖዝ ሆኗል። ጉድፈላ ጉድ። ምንድነው? አሁንስ ማለት አሁን መጣሽ? ሁ መተሻ አሁን ትሰሚናለሽ? እኛን በደምብ ትሰሚናለሽ? አዎ ኦፍ ኮርስ ይሰማኛለሁ። አዎ ቅድም እኮ ትሰሚን አልቻልሽም። አይሰማሽም ነበረ? አይሰማኝም ነበረ ያ ወይ እንት ኢንተርኔቱ ነው ብዬ ወደ ሳሎን መጣው ከመኝታ ቤት፣ እስኪ ኢንተርኔቱ ከሆነ ብዬ አሁን ተስተካክለሽ፣ አሁን ተስተካክለና እንደገና ተመልሰሽ መጣሽ፣ ከዛ እንደገና ጥቁር ሆኖ ጠፋሽ። የሆነ ስፋ ክፍል ምናምን አላደረገም አላደረገ ለእኔ እዚ ጋር ቀይ አብርቷላ የኢንተርኔቷ ምልክት ይኸውልሽ። ጉድ ኢንተርኔት ሲኖረኝ አረንጓዴ ነው፣ ዌክ ኢንተርኔት ሲኖረኝ ቢጫ፣ ከዛ በጣም ባድ ሲሆን ደግሞ ቀይ ይሆናል። ቀይ ሲሆን ነው መሳቢያው የኢንተርኔት መሳቢያው አለ አይደል እሱ የለሽም ክፍል ከሳሎን መኝታ ቤት የሚስበዋል ለዛ ላርጊ ለርዶ እንዴ ራቀ ቅርብ ላርጊ ብቻ

ሰላም እንዴት ናችሁ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። እሺ አቡና እናመሰግናለን ስለተሽንደል ዛሬም ያው ደግመን ደግሞ ተገናኝተናል እና ከዚህ በፊት እኔ አንድ ጊዜ መጥቻለሁ ነው ከዚህ በፊት ስለ ስለ ተቋማ ስለተቋማችን አንድ ነገር ላውና መጥቻለሁ። አሁን ያው በደንብ ቤተኛ ምናል በደንብ እየተመላለስን ነው የምንሰጠውም ነገር ውስጣችንንም በጣም የሚያስደስት ስለሆነ ደጋግመን አንቺ ከሀቡ ጋር የምንመጣው ቤተሰቦችን በራቸውን ላይ የምናንኳኳው የምንሰራው ስራችንንም ደብጃ ይሰማል። በደንብ አዎ ይሰማል። ኦኬ። ስለዚህ የምንሰራውንም ስራ በጣም ወደን ተማሪዎች ከቀለም ትምህርት ባለፈም ደግሞ በደንብ እንደ ቤተሰብም ሆነን አብረን መቀጠል ስለምንፈልግ ነው እና ደጋግመን ብለናል አውርተናል። ትናንትን ላይቭ ላይ ነበርን። አንዳንድ ተማሪዎች ኮንታክት አድርገውናል። ኮንታክት እያደረጉ ያሉ ተማሪዎችን ደግሞ ያው የምዝገባ ሂደቱን ማለፍ እንዲችሉ በውስጥ ኢንፎርሜሽን እየሰጠናቸው ነው። እዚህ ዛሬም ባጭሩ ያው ያለውን ቁም ነገር ብዙ ጊዜ ሳንወስድባችሁ የተወሰነ ስለ ዲዛይር አውርቼ ለመውጣት ነው። ስለዚህ የመጀመሪያው ነገር ማለት የምፈልገው ያው ዲዛይር ኦንላይን እስኩል ለተማሪዎች ባሉበት ሆነው ስራቸውን በማይነካ መልኩ ትምህርት መከታተል እንዲችሉ እድል ለመስጠት የተቋቋመ ሕጋዊ ተቋም ነው። ስለዚህ በዚህ ተቋም ውስጥ ተማሪዎች ስራቸውን እየሰሩ ቤታቸው ሆነው በስልካቸው በትርፍ ሰዓታቸው ትምህርት እንዲማሩ ነው። ስለዚህ አማርኛ መጻፍና ማንበብ የማትችሉ እንግሊዝኛ መጻፍና ማንበብ የማትችሉ እንግሊዝኛ ደግሞ መጻፍና ማንበብ ይችላችሁ፣ ከሌሎች ሰዎች ጋር ለመነጋገር የተወሰነ የምትቸገሩ እንዲሁም ደግሞ ዓለም የሄደችበት ካለው ፍጥነት ጋር አብራችሁ ለመጓዝ አሁን ላይ ኮምፒውተር በመሰረታዊ ደረጃ ማወቅ አለባችሁ፣ እና እነዛን ትምህርቶች እንሰጣለን። ትምህርታችን የሚሰጠው በግልና በቡድን በሆነ መልኩ ነው። የቡድን ሰዓቱ የሚመቻችሁ ከሆነ በብዛት ዩናይትድ ዓለም የመሬት አካባቢ ያላችሁ ይማራት ላይ ያላችሁ ማታ ስራ ከጨረሳችሁ በኋላ ከአስራ አንድ ሰዓት እስከ አንድ ሰዓት ባለው ውስጥ ለአንድ ቀን ክላስ የሚሰጠው ለአንድ ሰዓት ነው። ስራ በጊዜ የምትጨርሱ ከ11 ሰዓት እስከ 12 ሰዓት መማር ትችላላችሁ። እንዲሁም ደግሞ ትንሽ ያው የስራ ጸባያችሁ ትንሽ የሚያስመሻችው ልጆች ደግሞ ከ12 ሰዓት እስከ አንድ ሰዓት ባለው መማር ትችላላችሁ። እንግዲህ ይህ ያለንበት ሀገር ሰዓት ደግሞ ስለሚለያል ምናልባት ሌሎች ሀገሮች ላይ ያላችሁ ደግሞ ሰዓቱን ወደ ራሳችሁ ወዳላችሁበት ሰዓት መቀየር ትችላላችሁ። ሳውዲ አካባቢ ያላችሁ ከ10 እስከ 11ና ከ11 እስከ 12 ማለት ነው። ሌሎቻችሁ ደግሞ እንግዲህ ያው ትቀይሩታላችሁ ሰዓቱን ማለት ነው። ስለዚህ በእነዚህ ጊዜያቶች ብትመጡ እንደ ቤተሰብ ሆነን በደንብ ክላሱን መውሰድ እንችላለን፣ በደንብ መደጋገፍ እንችላለን። ከምትወስዱት የቀለም ትምህርት ባለፈ ደግሞ እኛ ጋር ስትመጡ እንደ ቤተሰብ ወንድማችን ዳጊ ያለ በጣም የምንወደ ወንድማችን ወንድማችን ምንት ያለ ከዚህ በፊት ምናልባት እዚህ ላይቭ ላይ ከእኛ ጋር አብራችሁ የምትማሩ ቤተሰቦች ካላችሁ ታርቁታላችሁ። እና የቢዝነስ ስልጠና እንሰጣለን። የተወሰነ የምታገኙትን ሳንቲም እንዴት አድርጋችሁ መጠቀም እንዳለባችሁ የተወሰነ ስልጠና እንሰጣቸዋለን። በቤዚክ የሆነ የቢዝነስ ስልጠና እንዲሁም ደግሞ በሕይወት የሚገጥማችሁን የተለያዩ ፈተናዎች እንዴት ማለፍ እንዳለባችሁ እንዳጌን ጨምሮ ሌሎች አሰልጣኞችም ስልጠና ይሰጧቸዋል። ይህንን ስልጠና የምንሰጠው ምንም ሳናስከፍላችሁ ቤተሰቦቻችን ብቻ ስለሆናችሁ፣ ከቀለም ትምህርት ባለፈም ደግሞ የእናንተ ጤና መሆን፣ የእናንተ ደና መሆን፣ የእናንተ ገንዘባችሁን በስርዓት መጠቀም ስለሚያሳስበንም ጭምር ይህንን ስልጠና ዘውትር አርብ አርብ ስልጠናው እንሰጣለን። በቀሪዎቹ ቀናቶች ደግሞ የቀለም ትምህርቶችን አማርኛ፣ እንግሊዝኛ፣ ሂሳብ ትምህርት እንዲሁም ደግሞ የኮምፒውተር ስልጠና እንሰጣለን። ስለዚህ ያው ዛሬን መተናል ከእናንተ ጋር ስለሆንን ከሀቡ ጋር አብረን ስለምንሰራ የእሷንም እምነት ስላገኘን እኛም ደግሞ በኮንፊደንስ እዚህ ጋር ተመላልሰን የምንመጣው እውነተኞች ስለሆንን ህሊና ያለን ሰዎች ስለሆንን ፈጣሪን የምንፈራ ሰዎች ስለሆንን ነው። በእርግጠኝነት ያው እዚህ ኢንዱስትሪ ላይ ብዙ አይነት ማጭበርበሮች እንዳሉ ታውቃላችሁ። ያ ግን ያው በኮንፊደንስ እዚህ ጋር የምንመጣው የምንሰራውም ስራ ትክክለኛ መሆኑን አንዱን አንዱ ማሳያ ሊሆን ይችላልና ሁላችሁም እንድትማሩ ሁላችሁም ይህንን እድል እንድትጠቀሙ ለማሳሰብ ነው። በአጭሩ ይህንን ነገር ለማለት ነው የመጣሁት፣ እና አሁን ክላሳችንን ዛሬ ነው የምንጀምረው። ምናልባት የምታልፉበት ሂደትም ያን ያ ውስብስብ ስላልሆነ ዝግጁ ሆናችሁ ሰዓቱ የሚመቻችሁ ሆነ ሌሎች የምታሟላቸው ውስብስብ የሆኑ ሂደቶች የሉም። በቀላሉ ዛሬውኑ ተመዝግባችሁ ዛሬውኑ ትምህርት የምትጀምሩበት ዛሬ አማርኛ ክላስ እና ኮምፒውተር ክላስ ይጀምራል። ነገ ደግሞ እንግሊዝኛ መማር የምትፈልጉ ይጀምራል። አሁን ትናንትና በነበረው ላይፍ ላይ የመጣችሁትን ልጆች አውጥተን ኢንፎርሜሽን ሰጥተን የምዝገባ ሂደቱን አልፋችሁ ክላሱን የተቀላቀላችሁ ልጆች አላችሁ። ስለዚህ ብዙም ውስብስብ ስላልሆነ ዛሬን ብትመጡ ብዙ አታረፍዱም ለማለት ነው። ምናልባት ሀቡ እድል ከሰጠሽኝ ስልኮቹን ብቻ ልናገር ና ምናልባት ኮንታክት ሊያደርጉን ሲፈልጉ የሚጠቀሙትን ስልኮች ለአንብብና ቦታ ጥሩ ነው የሚለው ሰዓታችሁን የሚያዝ አንፈልግም። ምናልባት የመጀመሪያው አማራጭ የሀቡ ቲክቶኳ ላይ ባዮ ላይ አለ ሊንክ። ያንን ባዮም ተጭናችሁ ኢንፎርሜሽኖች ወደሚሰጥበት ግሩፕ ላይ መምጣት ትችላላችሁ። ሌላው ግን ምናልባት የቴሌግራማችንን በቴሌግራም በዋትሳፕ በኢሞ እና ዳይሬክት መደወል የምትችሉ ስልኬን ላንብብ እና ምናልባት ልውጣ። ምናልባት አቡ ከፈቀሽልኝ በጣም እናመሰግናለን። ትናንትናም ቁጥራችሁን ሲጠይቁ ነበረ። ቁጥራችሁን ምስጣቸው። እሺ፣ እሺ። አቡ ምናልባት ቁጥሬን ልስጥ እና ከዛ በኋላ ቁጥሩን ትይዙታላችሁ። አንድ ሶስት አማራጭ ስልኮችን እነግራችኋለሁ። ምናልባት አንዱ ከተያዘ ሌላኛውን አማራጭ ትጠቀማላችሁና የመጀመሪያው ስልካችን የኢትዮጵያ ስልክ ያው 251 ነው የሚጀምረው 09 12 24 75 79 ይሄ የመጀመሪያው ቁጥር ነው። ምናልባት ብዙ ተማሪዎች መልእክት ስለሚልኩልን ስትደውሉ ካልሰራላችሁ ወይ ደግሞ ምናልባት ተማሪዎች በዝተው በዚህ ቶሎ ምላሽ ካላገኛችሁ 09 79 20 76 23 ሌላ አንድ አማራጭ ሌላ ስልክ ልስታችሁ 09 46 31 89 78 የመጀመሪያዎቹን ሁለቱን አንድ እንድትገምላችሁ 09 12 24 75 79 አመሰግናለሁ። እየጻፋችሁልኝ ነው ኮሜንት ላይ ከሱ ላይ መውሰድ ትችላላችሁ። ከዛ ባለፈ ሁለተኛ አማራጭ ደግሞ 09 79 20 76 እና 23 ነው። እነዚህ ስልኮች ተጠቅማችሁ ቴሌግራም ላይ ብትመጡልን በጣም ብዙ መንገድ ትቀንሱልናላችሁ። አላችሁ ግሩፖቹም የሚታሰሩት ቴሌግራም ላይ ስለሆነ እዛ ብትመጡ በጣም ብዙ ነገር እንቀንሳለን። ያው ብራችሁንም እንዳታወጡ ዳይሬክትም ባትደውሉ ቀጥታ ቴሌግራም ላይ መልእክት ብታስቀምጡልን በጣም የሚቀለው እሱ ነው። ግን ደግሞ የሚመቻችሁ ኢሞም ከሆነ ዋትሳፕም ከሆነ ወይ ቀጥታ መደወልም ከሆነ ግን አንስተን እናናግራቸኋለን፣ የምትፈልጉትን መረጃ እንሰጣቸዋለን። እንደዛ ነው የሚሆነው እና ስለሰማችሁን ስለሰጣችሁን እድል ከኛ ጋር አብራችሁ ስላላችሁ ሁላችሁንም በጣም አመሰግናለሁ። አቡ ያው በጣም አመስጋኞች ነን። ስላንቺ ከአብረሽን ስላለሽ በጣም ደስተኞች ነን። ይህንን ነው ማለት የምፈልገው። አመሰግናለሁ። እኔም እጅግ በጣም አድርጌ አመሰግናለሁ። ሁሌም ለሕዝቤ የሚጠቅማቸውን ነገር ይዤ መምጣት ለእኔ ያስደስተኛል። እናም ወንድም እህቶቼ ተማሩ እላለሁ። ሁልጊዜ ሰውን እንዲያርጉልኝ እርዱኝ፣ ይህን አንብቡልኝ፣ ይሄን አርጉልኝ ከማለት የራስን ነገር ራስ ማድረግን የመሰለ ነገር የለም። ስለዚህ የራሳችሁን ነገር ራሳችሁ ኢሜል ቢላክላችሁ ኢሜላችሁን ራሳችሁ እንድታነቡ ማንም ሰው ጋር ልካችሁ ተርጉምልኝ፣ ይሄ ምንድን ነው የሚለው አስረዳኝ፣ ምን ላርግ፣ እንዴት ላርግ እያላችሁ ሰው ከምትለማመጡ ሁሌ የሰው እርዳታ ከምጠይቁ የራሳችሁን ነገር ራሳችሁ በራሳችሁ ለማድረግ ማወቅ ያስፈልጋል። እንግሊዝኛ ደግሞ ኢንተርናሽናል ቋንቋ ነው። አብዛኛው ነገር የሚጨረሰው በእንግሊዘኛ ነው። ስለዚህ እንግሊዝኛ ቋንቋን ተማሩ። በጊዜ ደግሞ ትምህርት አቋርጣችሁ ከሀገር የወጣችሁ አማርኛ መጽሐፍና ማንበብ የምትቸገሩ ግን እያወራችሁ አማርኛ ግን መጽሐፍና ማንበብ የምትቸገሩ መጽሐፍና ማንበብን ተማሩ። ማንበብን የመሰለ ነገር የለም። የራሳችሁን ሚስጥር ማንም አያውቁባችሁም። ሰውን ሄዳችሁ የተላከላችሁ ደብዳቤ ኢሜይላችሁን አንብብልኝ ገባችሁ አንብብልኝ ከምትሉ፣ አሁን ዲቪ ብትሞሉ ለምሳሌ ቤላትላችሁ ኢሜል የሆነ ነገር ይሄዳችሁ ሚስጥራችሁ ለሌላ ሰው እንዲያነብላችሁ ልታደርጉ ነው ማለት ነው። ራሳችሁን ለሌላ ነገር አጋለጣችሁ ማለት ነው። ስለዚህ ሁል ጊዜ የራሳችሁን ነገር በራሳችሁ እንድታደርጉ መማር ጥሩ ነው። ተማሩና እወቁ። ቋንቋ በጣም ወሳኝ ነገር ነው ለሰው ልጅ። እንግሊዝኛ ቋንቋ ያስተምራሉ መጻፍና ማንበብ እንዲሁም እንግሊዝኛ መናገር መጽሐፍ ማንበብ ትማራላችሁ። አማርኛ መጽሐፍና ማንበብ ትማራላችሁ። እንዲሁም ሂሳብ ትምህርት፣ የኮምፒውተር ትምህርት። ኮምፒውተር ካወቃችሁ ብዙ ነገራችሁን ደግሞ ራሳችሁ በራሳችሁ ትጨርሳላችሁ። የማንንም እርዳታ ሳጠይቁ ማንም ጋር መሄድ ሳይጠበቅባችሁ ሁሉ ነገራችሁን በራሳችሁ ትጨርሳላችሁ ማለት ነው። ስለዚህ ዲዛይር ኦንላይን እስኩልን ፎሎ በማድረግ ስልክ ቁጥሮቻቸውን በመውሰድ ቡክ አድርጉ። ቴሌግራማቸው ላይ አሁን በሰጣችሁ ስልክ ቁጥር እኔ ጋር ማለ ስልክ ቁጥራቸው እኔ የምሰጣችኋለው ጊዜያችሁን ትቆጥባላችሁ፣ ጉልበታችሁን ትቆጥባላችሁ ማለት ነው። ኦንላይን ላይ ስትማሩ የትም ሀገር የትም ቦታ ላይ ብትሆኑ በትርፍ ሰዓታችሁ ቁጭ ብላችሁ ያልሆነ ነገር ላይ ጊዜያችሁን ከምታጠፉ እራሳችሁ ላይ መስራት ነጋችሁ ላይ መስራት ማለት ነው። መማር የተማረ ሰው የሚያቅ ሰው የሚናገረውን ያውቃል፣ በራሱ ይተማመናል። ገባችሁ? ስለዚህ እድሉን ተጠቀሙበት። አመሰግናለሁ። እናመሰግናለን። ጥያቄ አላችሁ? ጨረስክ? የምትናገረው ነገር ካለ ድሉ እንሰጥሃለን። እኔ አሁን ጨርሻለሁ። እናመሰግናለን። ያው ተመዝገቡ፣ ተማሩ ነው ማለት የምንፈልገው። በጣም እናመሰግናለን። እኛም እናመሰግናለን በጣም ኦኬ። አብደላ ሪምሻ፣ እንዴት ነሽ? የጠፋ ሰው ሰላም ነው። ቤትኩ መግባት እንደምን የመጣሁኝ ማለት ነው ማሬ ወይ፣ ስመጣ ጠዋት ጠዋት ነው ወይ ደግሞ ከሰዓት ስመጣሁን